የሱና መድረሳ ተማሪዎች በሙሉ እንደምን አላችሁልኝ? እንኳን አደረሳችሁ። እንኳን ለ1446ኛው የዒደል ፊጥረ በዓል እንኳን አደረሳችሁ ለማለት እወዳለሁ። አላሁ አክበር። ተቀበል ላሁ ሚና ወሚንኩም ሳሊሕ ልአዕማል። አላህ ስብሃነ ወተዓላ እንግዲህ ላለፉት አያሌ ረመዳን ቀናቶች የሰራናቸውን ኢባዳዎች አላህ ይቀበለን። ሁሉንም እንቅስቃሴዎቻችንን፣ ስራዎቻችንን፣ ኢባዳዎቻችንን ማለት ነው። ዛሬ እንግዲህ ኢዳችን ነው። ትልቁ የኢድ ቀናችን ነው። እንግዲህ የአመቱ መጀመሪያው የኢዳችን ቀን ነው። ኢደል ፊጥር ማለት ነው። አላሁ አክበር። ተባረከ የኢድ ቀን ይሁንላችሁ። በዱዓችሁ አትርሱኝ። በድጋሚ እንኳን አደረሳችሁ ለማለት እወዳለሁ። በዚሁ አጋጣሚ እንግዲህ ዒድ የሚሰኘው አላህ ሱብሓነሁ ወተዓላ በአዘዘው መልኩ ሲፈጸም ነው። እስልምና አልሐምዱሊላህ ለሁሉም ተግባራቶቻችን፣ ለደስታዎቻችን፣ ለሐዘኖቻችን፣ ለእያንዳንዱ ዱንያዊ እንቅስቃሴዎቻችን መርህ አስቀምጦልናል ማለት ነው። እና እንሻላ ያው ዒድ ማለት የደስታ ቀን ነው። የደስታ ቀን ግን ሲሆን የራሱ የሆነ ስነስርዓት አለው ማለት ነው። እና እንሻአላህ ደስታዎቻችን በልክ መሆን አለበት፣ እንቅስቃሴዎቻችን በልክ መሆን አለበት። ዒድ ነው ተብሎ አላህ የሚታመፅበት ቀን አይደለም ማለት ነው። እና ጥንቃቄ እንድታደርጉ በዚሁ አጋጣሚ ለማስታወስ እወዳለሁ ማለት ነው። ትልቁ ዒድ ብሎ ማለት ምንድን ነው? አላህን መፍራት ነው። አላህን የፈራንበት አላህን ሳናምፅ የዋልንበት ቀን ነው የእኛ ስኬታማ ቀን፣ የድላችን ቀን፣ የደስታችን ቀን ተብሎ የሚወሰደውና በዚህ ዒድ ቀን እንግዲህ እንሻአላህ ለእኛም ከመደሰት ባለፈ ለሌሎችም የደስታ ምንጭ ለመሆን መሞከር አለብን። ቤተሰቦቻችንን መዘየር ማስደሰት አለብን። ጓደኞቻችንን እንደዚሁ እንሻአላህ ማስደሰት አለብን ማለት ነው። ካለን ማካፈል መልመድ አለብን። ዒዳችን ዝምድና የምንቀጥልበት መሆን አለበት ማለት ነው። የታመሙ የምንጠይቅበት፣ የቸገራቸውን የምንረዳበት፣ ከምንበላው የምናበላበት፣ ከምንለብሰው የምናለብስበት የበዓል ቀን የደስታ ቀን መሆን አለበት ማለት ነው ኢንሻአላህ። እንግዲህ እንግዲ አልሐምዱሊላህ ረቢል ዓለሚን ያው ነው መልካም ቀን እንግዲህ፣ ደስ የሚል ቀን፣ የዒባዳ ቀን። እንዲሁ በቀላሉ ነው የሚያልፈው ማለት ነው። እንዲሁ በቀላሉ ሳናስበው ይሄው ረመዳን እናጠናቀቅ ማለት ነው። አላ ረመዳናችንን በድጋሚ ይቀበለን። ሌላው እንግዲህ ቀጣይ ከዒድ ማግስት ማለት ነው ሌላ ትልቅ ዒባዳ አለ። እንግዲህ አያችሁት ዒባዳው ጀመረ ማለት ነው። ረመዳን ቢያልቅም ዒባዳ ግን አያልቅም፣ ይቀጥላል በህይወት እስካለን ድረስ ማለት ነው እና የሸዋል ጾሞችንም ኢንሻአላህ አስከትለን መጾምን በርታ። አመቱን ሙሉ ሰላት አለ። አመቱን ሙሉ ዱዓ አለ። አመቱን ሙሉ የሌሊ ሰላት አለ። አመቱን ሙሉ ዋጅብ ሶላቶች አሉ ማለት ነው እና ከዒባዳ ወደ ኋላ ማፈግፈግ የለብንም። አላህን እንገዛ፣ አጥብቀን አላህን እንገዛ። እንግዲህ ረመዳናችን ተቀባይነት ለመኖሩ ሌሎቹን አስራ አንድ ወራቶች በዒባዳ መጠንከር አለብን ማለት ነው። እንግዲህ በቃ ማንኛውም ሰው በዚህ መሞከር መጀረብ ይችላል ማለት ነው። አንድ ሰው ረመዳኑ ተቀባይነት ያገኝለት ዘንድ ስራው ከዒዱ ይጀምራል ማለት ነው። የዒድ ቀን ሰላት ካሳለፍን፣ የዒድ ቀን ከአጅነብይ ጋር ከዋልን፣ የዒድ ቀን አላህን አምፀን ከዋልን ረመዳናችን ላይ ችግር ነበር ማለት ነው። ስለዚህ ረመዳናችን አስተካክሎን